እኔ ሊሚ አሉን እኔን ተፋቱ ይበቅ። በየቪዲዮ ስር የሄድ አስር ፌክ አካውንት ከፍተሽ ይሄ ፌር አይደለም። ማርያምን ፌር አይደለም። እንደ ፍላጎቴ የመሆን መብት አለኝ። እንደ ፍላጎቴ ከፈለኩኝ ደግሞ ራቁቴ ነውጣሉ። ራቁቴ ነውጣሉ። አይ ዶን ኬር እኔ ኬርለስ ነኝ። አያገባኝም። ውጭ ሀገር ነው የምኖረው፣ እንደ ውጭ ሀገር ነው ማስበው። አለቀ። እኔ እናንተ ስላላችሁ እናንተ ስላሸማቀቃችሁኝ ምንም ሸማቀቀው ነገር የለም። ልጫወት ነው የምገባው። ብዙ ወዳጅ አለኝ። ወዳጆቼ ጋር ኮመንት አነባለሁ፣ እጫወታለሁ። ስጠጣ ደግሞ አንዳንዴ ማድረገውን ነገር አላውቅም። እኔ በጣም ጠጥቼ ስለነበረ ነው እንደዚህ አይነት ነገር የተፈጠረው ሲጀመር። ፍሬ ጀመረሽ አይደል እዚህ ከቆየ ፍቅር ይዞኛል ልወጣ መሰለኝ መብትሽ ነው መዝናናት ሚላዊ ይብላለች ቴንኪው ሮች ኮፊ ኖ ስርዓት እንከባበር ማረምን እኔን ዝቅ እኔን አንዴ አንገቴን አስደፍታችሁኛል አንዴ ሰብራችሁኛል ከአሁን በኋላ ግን ማንም ይምጣ ማንም እኔ የሚሰብር ሰው የለም። አትሰብሩኝም አትሰብሩኝም፣ እናንተ ኔቨር አይሳካላችሁም። አንዴ በስህተት ወድቅ ያለው ግን ሁለተኛ ነው ወይ አይደገምም። ቢቫዝ አምስታግ ናገባ ናገባ የሆነ እንዴት ነበር ናይን ናይን ይህ ፍራግ ማንሽ እዚያ ጠይቀኝ

እኔም ፊር ወር ነው የምነሳው። ከዛ ዜክስ ነው ግን የምጀምረው። እኔም እኮ ስድስት ነው የምጀምረው? ሩብ ስለሚሄድ እኮ ነው ያዛም። እያየኔም እኮ እንደዛ ነበረ። ዜክስ ስጀምር እኮ ፊር ነው የምነሳው። ከዛ አዎ፣ ስራ ቦታ ሲመጡ ሊመጡ ይችላሉ። ተጠንቀቂ ፍሬ። ማናቸው እነሱ? ፖሊስ እኮ ያውቃል የት እንደምኖር አንተ ደደብ መሃይም አንተ ውረጋት። ፖሊስ እዚህ ሀገር ማን የት እንደሚኖር በሰከንድ ነው አውጥተው የሚያዩት። አይደለም እኔን ፖሊስ የሚያቀኝ ኦልሬዲ ድሮ ቀለኛ ነው። በጣም ስለምንድን ነው የምታወሪት? እኔ ምን አውቅ የለት ስለምን እንደሚያወራ ፖሊስ እየፈለገች ነው አለኝ። ዝም አልኩት። ከዛ ስራ ቦታ እንዳይመጡ ይለኛል እና የሞርኒንግ ሰው ሆነሻለሁ አሁን? አዎ ግድ ነው፣ ስራማ ግድ ነው። እዚህ ቲክቶክ ላይ ተዘርዝፍ እየዋልኩኝ ወሬ ከማባዳ መስራት ይቻለኛል። ለማንኛውም እንገናኛለን፣ እስቲ እመጣለሁ ብያለሁ። በአሁኑ እኮ አሁን እንገናኛለን። አሁን የኳሱ ጊዜ ያው በአሁኑ እዚህ ሻለኝ ምን ይራስ። እሺ በቃ ቻው። ዌብሳይት ምን ብለህ ሰድበኸኝ ነው በቀደም ሚዩት የተደረግከው? እኔ እኮ እንደዛ ሰክሬ ኮመንት አይነበረ እና ዌብሳይትን ሚዩት አደረጉት። ምን ጽፎ እንደሆነ አላውቅም። እስኪ ተናገር፣ ለምንድን ነው ዌብሳይት ብሎክ የተደረግከው?

ክፉ ነገር አልጻብኩም እኮ እኔ እየሳኩ ነበረ እና አይ ዶንት ለምን እንደሆነ ሚዩት ሲያደርጉህ ነው ያየሁት ኧረ ክፉ ነገር አልጻብኩም እና መዝናኛ ነው የተዝናናው ነበረ ሚዩት አደረጉኝ ማነው ግን ሚዩት አደረገኝ እኔ አላውቅም ሞዴሬተሮች እኮ ሙሉ ናቸው እዚህ ቤት የፍቅር የይዝም ሞዴሬተሮች ናቸው ወይ መጥፎ ነገር አልጻብኩም ፕላስ ደግሞ መዝናናት ይቸግራል እንዴ? እኔ በኔ ነው። እኔ ለመዝናናት ለመዝናናት ነው ማስበው። ማንንም ማስፈቀድ ግዴታ አይደለም። ፕላስ ደግሞ መጥፎ ነገር ዝም ብሎ እንደ ግን ማን ያደርገኝ? ይታይሻል እኮ ለአንቺ። ኧረ እኔ አላየሁትም። እ እንዴት እንደሚታይ አሳይሻለሁ፣ አሁንም ልክልሻለሁ። እሺ፣ ያደረገኝ ሰው ምን አድርጌ እንደሆነ እንዲያሳየኝ ይፈልጋል። ባትገቢ ስላይ ዝም ብለሽ ብትዝናኛ አሉ። እሺ፣ ባለ ፖሊሱ አታወራም እንዴት ፍሬ ሰላም ነው። እንዴት ነሽ? ሰላም እግዚአብሔር ይመስገን ደህና ነኝ። ብርጭቆ ሰብራለች፣ ብዙ ጠርሙሶች ሰብራለች። አዎ ለዛ ነው። አሪፍ ነው፣ ደስ ይላል። አሉ እግዚአብሔር ይመስገን። ያ ቆንጆ። ቻው፣ መልካም ቀን። ምን አጠፋሽ? ምናረች ለምንድነሽ፣ ለምንድነሽ እያሉ ይቀጠቅጡኛል። ጃፒ ና ግባ። እኔና ጃፒ ታርቀናል። በነገራችን ላይ ጋይስ እኔና ጃፒ ታርቀናል። ታረቀን ታረቀን በቃ አንጣላም። ከሆነ በኋላ የአሳሳማ አይነት አይን እንኳን አያችሁ። መብቴ ነው መብት። መብቴ ነው መብት። እኔ ግን ኢትዮጵያ አልተለመደም እንዴ እንደዚህ አይነት ነገር? ምን ችግር አለው እንዴ? አንድ ሴት እኮ አሁን ትዳር ኑሮኝ ምናምን ቢሆን እሱ ኦኬ፣ ውርደት ነው ይባላል በትዳር ላይ ችት ማድረግ። እኔ ሲንግል ነኝ። ስለዚህ እንጆይ ማድረግ መብቴ ነው እኮ። ማንም ሰው የመሳሳም መብት አለው መሰለኝ። ምን ነው እኔ ላይ ሲሆን አበረታችሁ ትገመጭጭ የለ እንዴ? ይቀላል ያንተባሌ የተለያየ ወንድ ክለብ ውስጥ አፈር ያስገላ ላስቴር ነው። ላስቴር አንድ ነበረኝ። ሰው በአመት አንዴ ወንድ መያዝ አይችልም እንዴ? ሲንግል ከሆን እንዴት ነው የምታስቡት? እኮ ሳብሪናዬ እንኳን ተሳምሽ ብላኛለች። ማታ እንዴት ነበር ቤቴን የመጣሁት? ምንም ነገር አልነበርም። ቤት የገባው ላይቭ ገባውላችሁ፣ እያያችሁ አንድ እድል ስጭኝ። ዛሬ ፈልጉ። አቤት ኮመንታተር ግን በስማም እና ዩ ጋይስ። እኔ በመሳሜ አይደንቃችሁ፣ አይደንቃችሁ። ይሄ የተፈጥሮ ጉዳይ ነው። ማርያምን የተፈጥሮ ጉዳይ ነው። አይንሽ ምን ነክቶት ነው እንደዚህ ያማረው? ሁሉ ሰው ይለኛል አይንሽ ያምራል። መንገድ ላይ ሁሉ ሁሉ ሰው ነው የሚለኝ። አይገርማችሁም? አይንሽ በጣም ቆንጆ ነው ይላሉ። ሌላስ ምን ያምራል ንገረኝ እስኪ። እንዴት እንደናፈቅሽኝ አይነቱ ብሃት ሚየጌል ትግኖምን ይለኛል። ይሄ ደግሞ እና ከኔ ህይወት ጋር ምን ያገናኘዋል? ከኔ ህይወት ጋር ምንም አያገናኘውም። ጅጅን ሄዳ ደህና ነሽ ወይ በላት። ቤት ያጣፍልኝ። ይሄን ስም እንዴት ደስ እንዳለኝ አካውንቷ ተዘግቶ እልልልልልል ነው ያልኩት። እልል በጣም ነው ደስ ያለኝ። እንኳን አካውንትሽ ተዘጋ፣ አንቺ መርዝ። እውነቴን እኮ ነው፣ እንደኔ ደስ ያለው የለም እሽትየት ያ እንደኔ ደስ ያለው ከሌለ ተው። የላስገባው ገባው አካውንት ተዘጋ። ከንፈርሽ እንዴት እንዳባት። ይሄ ደግሞ ማን ነው? ምን ላደርገው ነው? እንዲ የኔ ሆይዝ አካውንት ግሪኒ። ግን ደስተኛ ነኝ ስለተዘጋባት፣ በጣም ደስተኛ ነኝ። ደስ ብሎኛል።